ሰላም ጤና ስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮት የግብዣችንን እያስቀደምን፣ በቅድሚያም አበይቶችን እናቀርብላችኋለን። የፋኖ ኃይሎች በወሎ ቤት አማራ አንድ ተጨማሪ ከተማ ሲቆጣጠሩ ወታደራዊ አዛዦችን ጨምሮ በርከት ያለ የአገዛዙ ጥምር ጦር የህይወትና የአካል ጉዳት አስተናግዷል። አራት ፓትሮሎችም ወድመዋል። ነጻ በወጣችው ከተማ ላይ ለሚሊሻ፣ መደበኛ ፖሊስ፣ አርማ ብተን አባላት የምህረት አዋጅ ቀርበዋል። በሸዋ አራት ሬጅመንት የተሰለፉበት ከባድ ውጊያ ተካሂዷል። በቀዳሚው የግንባር ምርጃ ዜና ምዕራፋችን እንመለከታቸዋለን። በአሪሲ ግድያው ዛሬም ቀጥሏል። ሰላሳ አንድ ንጹዋን ዜጎች መታገታቸው ተሰምተዋል። የታጋሽ ቤተሰቦች በበኩላቸው ኦነግ ሸኔም ሆነ መንግስት ነኝ የሚለው አካል ለእኛ ልዩነት የላቸውም፣ ሁለቱም እየገደሉን ነው ብለዋል። ፓሪሲ ስለቀጠለው ግድያና እገታ ዝርዝር መረጃ አጠናክረናል። የብልጽግናው አገዛዝ የኤርትራ ወታደሮች ወደ ትግራይ ክልል ኢሮብ ከተማ ገብተዋል ሲል በፕሮፓጋንዲስቶቹ በኩል መረጃ አሰራጭቷል። በሌላ በኩል መረጃው የፕሮፓጋንዳ ዓላማ ያለውና ከውጭ ጉዳይ ሚኒስተሩ ንግግር ጋር ለማዛመድ የመጣ እንደሆነ ተመላክቷል። የኢሮብ ከተማ ላለፉት ሁለት ተከታታይ ከቀናት ወታደራዊ አመፅ ካስተናገደችው አዲግራት ከተማ በቅርብ ርቀት ትገኛለች። ለመሆኑ በቀጠናው ምን እየሆነ ነው ያለው ስንል መረጃዎችን ፈትሸናል። አብራችሁን ስትቆዩ ትሰሙታላችሁ። ኢትዮጵያ በዘመናዊ ታሪኳ አይታው በማታውቀው ሁኔታ በቀጠናው ከፍተኛ መገለልና መነጠል ውስጥ ገብታለች። የወቅቱ የአፍሪካ ቀንድ ፖለቲካ ማዕከል ከኢትዮጵያ እጅ ወጥቷል የሚሉት የጂኦ ፖለቲካ ተንታኞች ኢትዮጵያ እንደዚህ ዘመን የመገለል ዕጣ ገጥሟት እንደማያውቅ ያስረዳሉ። የጣቢያችን ዘጋቢዎች በእርግጥ ኢትዮጵያ በአፍሪካ ቀንድ ያላት አሁናዊ ሚና ምንድን ነው ሲሉ የጉዳዩን ተከታታዮች አናግረዋል። በአፍሪካ ቀንድ ዜና ትንታኔያችን ይዘነዋል። በሌላ ቀጠናዊ መረጃችን የግብጽ ወታደራዊ ዛቻ በጄኔራል መሀመድ ሐምዳን ዳጋሉ ላይ በቀጥታ ወደ ማነጣጠር በመሸጋገር ላይ ስለመሆኑ እንመለከታለን። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን፣ ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በወሎቤት አማራ አንድ ተጨማሪ ከተማ ሲቆጣጠሩ ወታደራዊ አዛዦችን ጨምሮ በርከት ያለ የአገዛዙ ጥምር ጦር የህይወትና የአካል ጉዳት አስተናግዷል። ነጻ በወጣችው ከተማ ላይ ለሚሊሻ መደበኛ ፖሊስና አርማ ብተና አባላት የምሕረት አዋጅ ቀርበዋል። በሸዋ አራት ሬጅመንቶች የተሰለፉበት ከባድ ውጊያ ተካሂዷል። አፋብሃ መኔሌከዝ ንጉስ ሚካኤል አሊኮር ሳጅና ደማሊ አባና ደው ክፍለ ጦር የፋኖ ኃይሎች በምዕራብ ወሎ ቀጠና አንድ ተጨማሪ ከተማ ነጻ ማውጣታቸውን አስታውቀዋል። ሻፊ ታዳጊ ከተማን ተቆጣጥረናል ያሉት የፋኖ ኃይሎች በምዕራብ ወሎ ከላላ ና ለጋምቦ ቀጠናዎች ወታደራዊ ብልጫ መውሰዳቸውን ገልጸዋል። በተለያዩ አቅጣጫዎች ከበባ በማድረግ ከላላ ከተማ አቅራቢያ በምትገኘው ሻፊ ታዳጊ ከተማን ሙሉ በሙሉ የተቆጣጠሩት የፋኖ ኃይሎች ወደ ከተማዋ መግባታቸውን ተከትሎ ለሚሊሻ መደበኛ ፖሊስ ና አድማ ብተና አባላት የሚከተለው መልእክት ተላልፏል። ከተማን ተቆጣጠረናል፣ ለሚሊሻ ና ለአድማ ብተና ለፖሊስ ማስተላልፈው አሁን እንዲሆን መመከር አለባቸው፣ መግባት አለባቸው ትግሉ እያለቀ ስለሆነ ስለዚህ፣ አሁንም አስቡበት በመግባት ዛሬ ነገ የምትሉት አያዋጣም። ዛሬ ነገ ከምትሉ አዳራችሁን ገብታችሁ ማደር ወደኛ ወደ ትግሉ። የፋኖ ኃይሎች ነጻ ባወጧት ከተማ ከከተማዋ ነዋሪዎች ጋር ሰፊ ውይይትና ምክክር ማድረጋቸው የተሰማ ሲሆን በውይይቱም ከአገዛዙ ጎን የቆሙ የጸጥታ አካላት ወደ ቀልባቸው ተመልሰው የአማራ ሕዝብን ስለ መካስ ማሰብ እንዳለባቸው ና ሳይውሉ ሳያድሩ ወደ ፋኖ እንዲቀላቀሉ ህብረተሰቡ ድልድይ እንዲሆን ጥሪ አቅርበዋል። በከላላ ግንባር የሳጅን አደማሊ አባናዶው ክፍለ ጦር ሰራዊት ከሻፊ ታዳጊ ከተማ በተጨማሪ ባከትና ቅዳሜ ገበይ የተባሉ ታዳጊ ከተሞችን ከአገዛዙ ነፃ ማውጣቱ የተገለጸ ሲሆን ከተሞቹ ዛሬም በአፋብሃ ጊዜ መንግስት ስር እየተዳደሩ እንደሚገኙ እዙ በግንባር መረጃው ላይ ገልጸዋል። በተመሳሳይ የግንባር መረጃ በዚሁ ወሎ ቤት አማራ ቀጠና መነሻቸውን ከደላንታ ተንታ ወረዳ አድርገው ሲንቀሳቀሱ በነበሩ የአገዛዙ ጦር አባላት ላይ በተከፈተ ድንገተኛ ጥቃት አራት የመቶ ኃይል መሪ የሆኑ ወታደራዊ አዛዦችን ጨምሮ በርካቶች መደምሰሳቸውን አፋብሃ መኔልከዝ ይፋ አድርጓል። በጥቃቱ ሞት ቁስለኛ ከተደረጉ የአገዛዙ ወታደሮች በተጨማሪ ወታደራዊ አመራሮቹ ሲንቀሳቀሱባቸው የነበሩ አራት ተሽከርካሪዎችም መውደማቸው ተገልጿል። ይህን ዘመቻ የመሩት የፋኖ ኃይሎች በአፋብሃ መኔሊክዝ የጽናት ክፍለ ጦር የ23ስተኛ ክፍለ ጦር ቃኞች በጋራ በመሆን እንደሆነ የገለጸው እዙ ጥቃቱ የተፈጸመው ዛሬ ህዳር ስድስት እንደሆነ አረጋግጧል። መነሻቸውን ከደላንታና ተንታ ወረድ አድርገው የነበሩትና በአራቱም ወታደራዊ ተሽከርካሪዎች ተጭነው የነበሩት የአገዛዝ ጦር አባላት ለማጥቃት ተልኮ እየተንቀሳቀሱ በነበረበት የጉዞ መስመር ጥቃቱ እንደተከፈተባቸው በመረጃው ላይ ተመላክቷል። እዙ የዕለቱ ትልቁ ወታደራዊ ድል ነው ይላሉ ይህንን አውደ ውጊያ ተሪ የስርዓቱ መቃብር ደስ ሆናለች ሲል ወታደራዊ የድል ቦታውን ገልጾታል። ከተማንና ሕዝብን መሸጋ አድርጎ የተቀመጠው የአገዛዙ ጦር ለዘመቻም ሆነ ለወታደራዊ ተልኮ ከቦታ ቦታ በነፃነት መንቀሳቀስ የማይችልበት የውጊያ እውነታ ስለመፈጠሩ የወሎ ቤት አማራ የውጊያ ቀጠናዎች ማሳያ ሆነዋል። በሌላኛው የግንባር መረጃችን በሸዋ የተመዘገበውን የፋኑ ኃይሎች ድል እናገኛለን። አፋብካ አሳምነው እዝ አጼ ዘር ያቆም አንደኛ ኮር የፋኑ ኃይሎች ድል ቀንቷቸዋል። የሚለን የእዙ የ የግንባር መረጃ በጅሩ ማካፍታ ቀጨኔ በተካሄደው አውደውጊያ በርካታ የአገዛዙ ጥምር ጦር ላይ ጉዳት ማድረስ መቻላቸው አስታውቋል። በቀጠናው የፋኖ ኃይሎች ውስጥ ጥንካሬ ተከትሎ ራሱን አድራጅቶ ለማጥቃት የመጣውን የአገዛዙን ጥምር ጦር ከነ መንገድ መሪዎቹ ማከፍታ ቀጨኔ ላይ አስቀርተነዋል ያለው እዙ በአውደ ውጊያው የደረሰውን ኪሳራ በቁጥር ባያስቀምጠውም ከፍተኛ ኪሳራ ሲል ገልጾታል። በአራት ሬጅመንትና በሜካናይዝድ የታገዘ ውጊያ መደረጉን የገለጸው እዙ አውደ ውጊያው ከጠዋቱ 11 ሰዓት እስከ ቀኑ 7 ሰዓት በመደበኛ ውጊያ መልኩ መዋሉን ገልጿዋል። በጅሩ ደራና ምንጃር ቀጠናዎች እየተገነባ ያለው የፋኖ ኃይል የዝግጅት አቅሙም የትግሉ መዳረሻ የሆነው አዲስ አበባን እያለ እንደሚዋጋ በአውደውጊያ ውሎ ማብራሪያው ላይ ተመላክቷል። የብልጽግናው አገዛዝ የኤርትራ ወታደሮች ወደ ትግራይ ክልል ኢሮብ ከተማ ገብተዋል ሲል በፕሮፓጋንዲስቶቹ በኩል መረጃ አሰራጭተዋል። በሌላ በኩል መረጃው የፕሮፓጋንዳ ዓላማ ያለውና ከውጭ ጉዳይ ሚኒስተሩ ንግግር ጋር ለማዛመድ የመጣ እንደሆነ ተመላክተዋል። ዛሬ ህዳር ስድስት ቀን የብልጽግና ፕሮፓጋንዲስቶች በቅብብል አንድ መረጃ ሲያስተጋቡ ውለዋል። መረጃው በዛሬው እለት የኤርትራ ወታደሮች ወደ ትግራይ ክልል ኢሮብ ከተማ መግባታቸው ተሰምተዋል የሚል ነው። በጉዳዩ ዙሪያ የጠራ መረጃዎች ማጣራት ለማድረግ የሞከሩ ሲሆን ኢሮብ ከተማ በህወሓት ታጣቂ ኃይሎች እጅ እንደምትገኝና የተለየ እንቅስቃሴ እንዳላዩ ገልጸዋል። ባለፉት ሁለት ተከታታይ ቀናት በአዲግራት ከተማ ወታደራዊ አመፅ ላይ የሰነበተው አርሚ አስራ አምስት ዛሬ ከአደባባይ ተቃውሞ አርፎ መዋሉ የተሰማ ሲሆን፣ ሆኖም በዛሬ ዕለት ብልጽግና ይህንን መረጃ ይዞ መውጣቱ ከሁለት ነገሮች ጋር ሊያያዝ እንደሚችል ተጠቁመዋል። አንደኛው ጉዳይ በትናንትናው ዕለት የውጭ ጉዳይ ሚኒስተሩ ጌዲዮን ጢሞቴዎስ በአዲስ አበባ ዩኒቨርሲቲ መድረክ ላይ ተገንተው በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደር ክፍሎችን በመቆጣጠር የኢትዮጵያን ሉዓላዊ ግዛት ጥሰዋል ሲሉ ከተናገሩበት ፖለቲካዊ መልእክታቸው ጋር ለማያያዝ ተፈልጎ ሊሆን ይችላል። ሁለተኛው ጉዳይ በአዲግራት ከተማ ለሁለት ተከታታይ ቀናት የታየው ወታደራዊ አመፅ ዛሬ መቆሙን ተከትሎ በቀጠናው ውጥረቱን ለማስቀጠል አጋዥ የፕሮፓጋንዳ አጀንዳ በማስፈለጉ የመጣ ሊሆን ይችላል ሲሉ አስረድተዋል። የጉዳዩ ተከታታዮች ይህንን ሲሉ ተጨማሪ ማሳያቸው ኢሮብን ማዕከሉ ያደረገ ኢሮብ ዋድ የተሰኘ አዲስ ታጣቂ ቡድን በአካባቢው መመስረቱን በማስታወስ ብልጽግናም ሆነ የአስመራው መንግስት ላይ የራሳቸው ጥቅም ኢሮብን ማዕከል ያደረጉ እንቅስቃሴዎች ላይ እንደሆኑ መላምታቸውን በማስቀመጥ ነው። ከሀያ ስምንት ዓመታት በፊት የኢትዮጵያ ኤርትራ ጦርነት በተቀሰቀሰበት ወቅት ከፍተኛ ተጎጅ የሆነው የኢሮብ ማህበረሰብ ባልጀርሱ ስምምነት ማህበረሰቡን ለሁለት የሚከፍል የድንበር ጉዳይ መፈጠሩ ይህንን ተከትሎ በሶስት አስርት ዓመታት ለሚቃረብ ጊዜ የጦርነት ዳፋው በልዩ ሁኔታ እንደጎዳው የሚያስታውሱ የጉዳዩ ተከታታዮች ለኢሮብ አሁንም የከፋው ጊዜ እንደመጣበት ይናገራሉ። በተለይ ብልጽግና የኤርትራ መንግስት በብልጽግና ላይ መሳሪያ ላነሱ ኃይሎች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ ነው የሚል ግልጽ ክስ ማምጣቱን ተከትሎ ወደ ጦርነት ቢገባ ኢሮብ በጦርነቱ የመጨፍለቅ እድሉ ሰፊ እንደሆነ በመታየት ላይ ነው ተብለዋል። ኢትዮጵያ ህጋዊ የሆነውን ራስን የመከላከል መብቷን መጠቀም ትችላለች የሚል ሐሳብ በተደጋጋሚ በማሰማት ላይ ያለው የብልጽግናው አገዛዝ አብይ አህመድ የኢህአዴግ ሊቀመንበር ከሆኑ በኋላ በግንቦት 2010 የአልጀርስ ስምምነትን ተፈጻሚ ማድረግ የሚል በሙሉ ድምፅ የተወሰነውን ውሳኔ በሚሽር መልኩ አሁን ላይ ኤርትራ የኢትዮጵያ ሉዓላዊ ግዛቶች በወረራ ይዛለች የሚል ክስ ማምጣቱ አገዛዙ ለተዘጋጀበት ጦርነት ምክንያት እየሰጠው እንደሆነ የጉዳዩ ተከታታዮች እምነት ነው። ኢትዮጵያ በቀጠናው ከፍተኛ መገለልና መነጠል ውስጥ ገብታለች ተባለ። የብልጽግናው ውጭ ጉዳይ ሚኒስተር በበኩላቸው ኢትዮጵያ ለአፍሪካ ቀንድ ቀጠና ሰላምና መረጋጋት እንዲሁም ክልላዊ ትብብርን ለማሳደግ ሁልጊዜም ቁርጠኛ ናት ሲሉ ተደምጠዋል። አብይ አህመድ ወደ ስልጣን ከመጡ ወዲህ አምስተኛው የኢትዮጵያ የውጭ ጉዳይ ሚኒስተር ሆነው እየሰሩ የሚገኙት ጌዲዮን ጢሞቴዎስ የአገዛዙን ነጭ ውሸት በተከታታይ በማስተጋባት ላይ ይገኛሉ። የጣቢያችን ዘጋቢዎች በእርግጥ ኢትዮጵያ በአፍሪካ ቀንድ ያላት አሁናዊ ሚና ምንድን ነው? ሲሉ የጉዳዩን ተከታታዮች አናግረዋል። ጥቅል ድምዳሜው ኢትዮጵያ በቀጠናው ከፍተኛ መገለልና መነጠል ውስጥ ስለመግባቷ ያሳያ። የቀጠናው ጂኦ ፖለቲካ ጉዳዮችን በቅርብ የሚከታተሉ ባለሙያዎች የሰጡት አስተያየት በሚከተለው የትንታኔ ጥንክር መልኩ ይቀርባል። የብልጽግናው መሪ አብይ አህመድ በአፍሪካ ቀንድ ምንም አይነት ተደማጭነት የሌላቸው እንደሆኑ ወቅታዊው የቀጠናው ፖለቲካ አመላካች ሆኗል። ኢትዮጵያ በአፍሪካ ቀንድ ማዕከላዊ ስፍራ ከመያዟ በላይ ባላት ታሪክ የዲፕሎማሲ ማዕከልነቷ፣ የህዝብ ብዛትና መልካ ምድራዊ አቀማመጧ ከሁሉም የአፍሪካ ቀንድ ሀገራት ጋር ትዋሰናለች። ይህም ትልቅ አቅም ይሆናት ነበር። ሆኖም ግን የሚሉት የአብይ አህመድ የጦርነት ፖሊሲ ተችዎች ኢትዮጵያ በአሁኑ ወቅት በቀጠናው ከፍተኛ መገለልና መነጠል ውስጥ ገብታለች ይላሉ። ኢትዮጵያ በቀጠናው የነበራትን ተደማጭነት ያጣችበትን ምክንያት ሲያስረዱ የአብይ አህመድ የጦርነት ፖሊሲ የወለደው ነው ይላሉ። አብይ ይፋዊ የወጣ የውጭ ጉዳይ ፖሊሲ ባይኖራቸውም በረቂቅነት በወጣው የውጭ ጉዳይ ፖሊሲ ቅድሚያ ለጎረቤት ሀገራት ይል የነበረ ቢሆንም ጦረኛው አብይ አህመድ ጦርነትንና ቀውስን ኤክስፖርት በማድረጋቸው ቅድሚያ ለጎረቤት የሚለውን የፖሊሲ አንኳር ነጥብ ቅድሚያ ለጦርነት ወደሚል ቀይረውታል። ይህንን ተከትሎ ኢትዮጵያ ከሁሉም ጎረቤቶቿ ጋር ሰላማዊ ግንኙነት የሌላት ሆናለች። በጉዳዩ ላይ ያነጋገርናቸው የጣቢያችን የጂኦ ፖለቲካ ተንታኞች አብይ አህመድ በሚከተሉት የጦርነት ፖሊሲ የተነሳ ከኤርትራ፣ ሱዳን፣ ሶማሊያ ጋር በኃይል ፍክክርና በጣልቃ ገብነት የተሞላ ሰላም የራቀውና የተረበሸ በማንኛውም ሁኔታ ወደ ግጭት ሊያድግ የሚችል ቅራኔ ተፈጥሯል ይላሉ። ደቡብ ሱዳን በጋምቤላ በኩል፣ ሱዳን በአማራ በኩል የኢትዮጵያን ግዛት በኃይል ወረው እንደያዙ ነው የሚሉት ተንታኞች። ይህ የሆነው ብልጽግና ሀገር መምራት ባለመቻሉ ብቻ ሳይሆን ቀውስን የዓላማ ማስፈጸሚያ ያደረገ አገዛዝ በመሆኑ እንደሆነ ያስረዳሉ። አሁን ባለው የኃይል ፉክክር ጎረቤት ሀገራት ጋር ወደ ጦርነት የሚያስገባ አደገኛ ጣልቃ ገብነት የሚያሳዩት አብይ አህመድ በሱዳን የእርስ በርስ ጦርነት ውስጥ ለአንድ ወገን አድልተው በጎረቤት ሀገር የውስጥ ጉዳይ እጃቸውን አስገብተው የጦርነት ተዋንያን ሆነዋል ይላሉ። ተንታኞች አክለውም ይህ ከኢትዮጵያ ጥቅም አንጻር ሳይሆን ከተባበሩት አረብ እምሬቶች ፍላጎት የሚነሳ የተልዕኮ ጦርነት አካል እንደሆነ ያስረዳሉ። ሶማሊያ በአብይ አህመድ ሉዓላዊነት የመናድ ሙከራ የገባችበት ድንጋጤ አሁንም አልለቀቃትም። የአንካራው ስምምነት መልሶ የፈረሰ በመሆኑ የሞቃዲሾ መንግስት ልቡ ያለው አስመራና ካይሮ ነው ሲሉ ያስረዳሉ። ሶማሊያ ለኢትዮጵያ ሀገረ መንግስት ስጋት የሆነ የኃይል አሰላለፍ ውስጥ ገብታለች የሚሉት ተንታኞች ግብፅና ቱርክ በቀጠናው ዳግም ማንሰራራታቸው የዚህ ውጤት እንደሆነ ያስረዳሉ። በአጠቃላይ በአብይ አህመድ ኪሳራና በብልጽግና የዲፕሎማሲ ውድቀት የተነሳ ኢትዮጵያ ጎረቤቶቿን በጥባጭ ሀገር ተደርጋ እየተሳለች ነው የሚሉት የጣቢያችን የጂኦ ፖለቲካ ተንታኞች በወቅቱ የአፍሪካ ቀንድ ፖለቲካዊ ሁኔታ ኢትዮጵያ ተገቢውን የማዕከልነት ቦታዋን አታለች ይላሉ። ጠቅላይ ሚኒስተሩ ባልተጻፈ የውጭ ጉዳይ ፖሊሲያቸው በኤርትራ፣ ሱዳን እና ሶማሊያ ላይ የሚያራምዱት የጣልቃ ገብነት ፖሊሲ የአፍሪካ ህብረት መቀመጫ በሆነች ሀገር ገዢው ፓርቲ በህብረቱ አባል ሀገር ላይ አመፅን የትግል ስልቱ ያደረጉ ኃይሎችን በይፋ ሲደግፍ መታየቱ ለቀሪ አባል ሀገራቱ መልዕክቱ ግጭት ደጋሽነት ሆኖ በመታየት ላይ ነው። በተለየ ሁኔታ በኢጋድ አባል ሀገራት ቀጥና በአግባቢነት ስራ ሰላምን በሚያረጋግጡ ተልኮዎች ላይ በመሳተፍ አርያ መሆን የሚገባትን ኢትዮጵያን የሚመራው የ ብልጽግና አገዛዝ በጎረቤት ሀገራት አደገኛ ጠባብ ቡድናዊ ፍላጎቶቹን ለማስፈጸም የቀጠናው ረባሽ ሆኖ መገኘቱ የጉዳዩን አሳሳቢነት ጨምሮታል። ለጎረቤት ሀገራት ቅድሚያ የሚሰጥ የውጭ ጉዳይ ፖሊሲ ያለኝ የሚለው ብልጽግና ከኢትዮጵያ ጋር ሰፊ መስተጋበር ያላቸውን ጎረቤት ሀገራት ሉዓላዊነት የሚንድ ጸረ ስርዓት እንቅስቃሴን የሚደግፍ ሆኖ መገኘቱ ዲፕሎማሲያዊ ውድቀቱን አጉልቶ ያሳያል የሚሉት የፖለቲካ ተንታኞች አብይ አህመድ በጦርነት ውስጥ መኖርን የአመራር ዘይቤያቸው ያደረጉት በመሆኑ በሀገር ውስጥም በጎረቤት ሀገራት መረጋጋት እንዲፈጠር አይፈልጉም ብለዋል። 120 ሚሊዮን የሚሻገር ህዝብ ያላት በምስራቅ አፍሪካ ትልቋን ሀገር የመምራት እድል እጃ ጉዳቸው ላይ ገብቶ የነበረው አብይ አህመድ ዋነኛው የተባበሩት አረብ ኤምሬቶች የንጉሳዊ ቤተሰብ አገልጋይ ሆነው በሱዳን ቀውስ ውስጥ እጃቸውን፣ ማስገባታቸው ከኤርትራና ከሶማሊያ ጋር የገቡበት ፍጥጫ፣ ከጅቡቲ ጋር ያላቸው ያለመተማመን የወቅቱን የአፍሪካ ቀንድ ፖለቲካ ማዕከል ከኢትዮጵያ እጅ እንዲወጣ አድርጓል የሚሉት የጂኦ ፖለቲካ ተንታኞች ኢትዮጵያ እንደዚህ ዘመን የመገለል እጣ ገጥማት እንደማያውቅ ያስረዳሉ። በሀገር ውስጥ የገጠማቸውን የቅቡልነት ቀውስ በተለይ የአማራ ህዝብ የህልውና ትግል ለመቀልበስ መሳሪያ ሆነ ገንዘብ ለመለመን በተልጎ ጦርነት የአካባቢው ሀገራትን በመረበሽ ላይ የሚገኙት አብይ አህመድ የአፍሪካ ህብረት መቀመጫ የሆነችውን ኢትዮጵያ በአፍሪካ ቀንድ ደረጃ ከጅቡቲ ያነሰች ተጽዕኖ የሌላት ሀገር አድርገዋታል ሲሉ ለጣቢያችን አስረድተዋል። ግድያው ዛሬም ቀጥሏል። 31 ንጹሃን ዜጎች መታገታቸው ተሰምተዋል። በአሪሲ መርቲ ወረዳ አቦምሳ ከተማ ለመድረስ ጥቂት ኪሎ ሜትር ሲቀረው ልዩ ቦታው አይፋ ዳገት በተባለ ቦታ ላይ ሰላሳ አንድ ንጹሃን ዜጎች ታግተው መወሰዳቸውን የታጋሽ ቤተሰቦች ተናግረዋል። በትናንትናው ዕለት ህዳር አምስት ቀን ከናዝሬት ከተማ ወደ አቦምሳ የሚጓዝ የህዝብ ማመላለሻ መኪና ሰዎችን ጭኖ በሚጓዝበት ወቅት አይፋ ዳገት በሚባል አካባቢ ላይ ሲደርስ የታጠቁ ኃይሎች መንገድ በመዝጋት ተሽከርካሪ መኪናውን በማስቆም ሰላሳ አንድ ንጹሃንን አፍነው ወደማይታወቅ ስፍራ መወሰዳቸውን፣ እንዲሁም እስካሁን ድረስ በግፍ የታገቱት ንጹሃን ዜጎች የት እንደደረሱ፣ በምን ሁኔታ ላይ እንዳሉ ማወቅ እንዳልተቻለ የታጋሽ ቤተሰቦች ተናግረዋል። አክለውም በዚሁ ኦሮሚያ ክልል በሁሉም ቦታዎች በማንነታቸው ምክንያት ንጹሃን ዜጎች እንታገታለን፣ በአሰቃቂ ሁኔታ እንታረዳለን፣ እንገደላለን፣ እንፈናቀላለን፣ ይህ ሁሉ ግፍ ሲፈጸም ግን አንድ ሰሚ አካል ሊገኝ አልቻለም ብለዋል። ኦነግ ሸኔም ሆነ መንግስት ነኝ የሚለው አካል ለእኛ ልዩነት የላቸውም፣ ሁለቱም እየገደሉን ነው ሲሉም ተደምጠዋል። በተመሳሳይ መረጃ ትናንት ህዳር አምስት ቀን በምስራቅ አርሲ ዞን ሆንቆሎ ዋቤ ወረዳ ቡሪቅቱ ቀበሌ ማንነታቸው ያልታወቁ የተባሉ የታጠቁ ኃይሎች ቦምብ መጣላቸውን ተከትሎ ንጹሃን ህይወታቸው ያለፈ ሲሆን ይህንን ተከትሎ የአካባቢው የጸጥታ ኃይል በኦርቶዶክስ ተዋሕዶ አማኞች መኖሪያ ቤት በመግባት የጅምላ ፈሳና ድብደባ ሲፈጽሙ ውለዋል። በዚሁ ሆንቆሎ ዋቤ ወረዳ ቡሪቅቱ ቀበሌ አንድ ክርስቲያን በጥይት ተደ ተገደቦ መገደሉም የአካባቢው ነዋሪዎች ገልጸዋል። ህዳር አምስት ለህዳር ስድስት አጥቢያ ለሊቱን የክርስቲያኖችን የደረሰ ሰብል በሳት ተቃጥሏል ሲሉ የሆንቆሎ ወረዳ ነዋሪዎች ከቦታው መረጃውን አድርሰውናል። አገዛዙ በአርሲ ለቀጠለው የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ግድያ ኃላፊነት መውሰድ አለበት የሚሉት የጉዳዩ ተከታታዮች በተለይም ምስራቅ አርሲ ውስጥ በአምስት ወረዳዎች ማለትም ጉና ሸርካ ሆንቆሎ ዋቤ መርቲ ወረዳዎች በእምነት፣ በብሔር፣ በቋንቋ ተናጋሪነት ማንነትን መሰረት ያደረጉ ተከታታይ ግድያዎች በተፈጸሙበት ወቅትና አሁንም ለቀጠለው የጅምላ ግድያ በቀጥታ ሚሆን በተዘዋዋሪ እጁ አለበት ብለዋል። የትላንቱ የሆንቆሎ ዋቤ ግድያ በአገዛዙ የጸጥታ ሰዎች መፈጸሙን ያወሱ የደረሱት የጉዳዩ ተከታታዮች ጥቃቱ ላይ በቀጥታ ሚሆን በተዘዋዋሪ አገዛዙ እጁ አለበት ሲሉ ይገልጻሉ። እነዚህ ተከታታይ ግድያዎች በቀጠሉበት ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ጠቅላይ ቤተ ክህነት ዝምታን ቢመርጥም በአንጻሩ የዓለም አብያተ ክርስቲያናት ምክር ቤቱ በአርሲ ዞን በተፈጸመው ጥቃት የተሰማውን ሀዘን ገልጸዋል። የዓለም አብያተ ክርስቲያናት ምክር ቤት ጠቅላይ ጸሐፊ ቄስ ፕሮፌሰር ጄሪ ፔሌይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በላኮት ደብዳቤ በኦሮሚያ ክልል አርሲ ዞን በተፈጸመው ጥቃት ህይወታቸውን ባጡ ሰዎች የተሰማቸውን ሐዘን የገለጹ ሲሆን ጠቅላይ ጸሐፊው በደብዳቤያቸው ላይ ይህ በሰዎች ላይ በዘፈቀደ የሚፈጸም ግድያ ያልተረጋጋ የሰላም ሁኔታን ያመለክታል ብለዋል። አክለው ለሁሉም የህብረተሰብ ክፍሎች ሰብዓዊ ጥበቃ ማድረግ ያስፈልጋል ብለዋል። ቄስፒሌይ የዓለም አብያተ ክርስቲያናት ምክር ቤት መሰል የአመጽ ድርጊቶችን ያወግዛል ያሉ ሲሆን ምክር ቤቱ ለፍትህ፣ ለሰላምና ለማህበራዊ እርቅ ለሚደረጉ ጥረቶች የማይናወጥ ድጋፉን ይገልጻል ብለዋል። በሁሉም ደረጃ ያሉ መሪዎች የግጭቶችን ስር መንስኤ ለመፍታት ውይይትና ምክክር እንዲጎለብት እንዲሁም የሰውን ህይወትና ክብር ለመጠበቅ የሚያስችል ጥበብና ቁርጠኝነት እንዲኖራቸው እንጸልያለን ሲሉም በጎ ምኞታቸውን ገልጸዋል። አያይዘው ምክር ቤቱ በዚህ አስከፊ የሀዘን ወቅት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና ከኢትዮጵያ ህዝብ ጋር በማይናወጥ አጋርነት ይቆማል ብለዋል። የዓለም አብያተ ክርስቲያናት ምክር ቤት በዓለም ዙሪያ ከ120 በላይ ሀገሮች የተውጣጡ 356 አብያተ ክርስቲያናትን ያቀፈ ዓለም አቀፍ ህብረት ሲሆን በዓለም ዙሪያ ከ580 ሚሊዮን በላይ የሚሆኑ ክርስቲያኖችን ይወክላል። ቀደም ሲል በኦሮሚያ ክልል በምስራቅ አርሲ ዞን በጥቅምት ወር ብቻ ከ25 በላይ የሚሆኑ ሰላማዊ ሰዎች መ መገደላቸውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የህዝብ ግንኙነት መምሪያ ማስታወቁን መዘገባችን ይታወሳል። መምሪያው ጥቅምት 19 ቀን 2018 በወጣው መግለጫ የተገደሉት ሰዎች በጥቅምት ወር በተለያዩ ጊዜያት በአካባቢው የሚኖሩ የቤተ ክርስቲያኗ ተከታዮች መሆናቸውን ገልጾ ነበር። ይህ ጥቃት አሁንም ድረስ እንደቀጠለ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ ባለፈው ህዳር አንድ ሁለት ሺ አስራ ስምንት ይፋ ባደረገው ለኦዴድ ብልጽግና ፖለቲካዊ ትርክት የሚመች የመጀመሪያ ዙር ሪፖርቱ በምስራቅ አርሲ ዞን የተፈጸመው ጥቃት ሃይማኖትና ዘርሳይ ላይ የተፈጸመ ነው፣ ጥቃት አድራሾቹም ፋኖና ሸኔ መሆናቸውን ባሰባሰብኩት መረጃ ላይ ደርሸበታለው ማለቱ ይታወሳል። ይህን ሪፖርት የሁለት ወረዳ ቤተ ክህነቶች ሀሰት ነው በሚል ውድቅ እንዳደረጉት ከሰሞኑ መዘገባችን አይዘነጋም። መንግስት የዜጎቹን የመኖር ዋስትና መጠበቅ የመጠበቅ ዋነኛ ኃላፊነቱን ሊወጣ ይገባል በሚል በተደጋጋሚ የቀረበው ጥሪ ምላሽ ሳያገኝ ቀርቶ ይልቁን በጥቃቱ ላይ ቀጥተኛና ቀጥተኛ ባልሆነ መንገድ የወንጀሉ ባለቤት ሆኖ መታየቱ እንደቀጠለ ነው። በመጨረሻም የግብጽ ወታደራዊ ዛቻ በጄኔራል ዳጋሉ ላይ በቀጥታ ወደ ማነጣጠር በመሸጋገር ላይ ነው። የሱዳን የውክልና ጦርነት የቀጠናው ትልቁ የአደጋ ምንጭ ሆኗል። በጉዳዩ ላይ ተከታታይ ሪፖርቶችና ማስጠንቀቂያዎች በአዲስ መልክ እየተሰጡ ይገኛሉ። ጦርነቱን ለማስቆም የጦር መሳሪያ አቀባይ ሀገራትን በቀዳሚነት መታገልና በእነሱ ላይ አስፈላጊውን እርምጃ መውሰድ ጠቃሚ ሆኖ እየቀረበ ነው። የቀጠናው ጦርነት ደጋፊዋና አስታጣቂዋ የተባበሩት አረብ ኤሚሬትስ ግን የሱዳን ፈጥኖ ደራሽ ኃይል ለግብጽ ራስ ምታት ሆኖ እንዲቀጥል የሚያስችል ደረጃ ላይ አድርሰዋለች። የጦሩ መሪ ጄኔራል ዳጋሎ በቅርቡ በሱዳን ጎረቤቶች ላይ የድሮን ጥቃት ሊፈጽሙ እንደሚችሉ ከገለጹ በኋላ ግብጽ ሰግታለች። ስጋቷንም በተከታታይ የመልስ ምትና ወታደራዊ ዛቻ በማሳየት ላይ ናት። የአልሲሲ መንግስት ከሱዳን የእርስ በርስ ጦርነት ጋር በተያያዘ በማንኛውም ሰዓት ጥቃት ሊሰነዘርብኝ ይችላል የሚል ግምገማ አድርጓል። ይህን ግምገማ የሚያጠናክረውም የጀኔራል ዳጋሎ ጦር የማጥቃት አድማስ መስፋት ነው። በጉዳዩ ላይ የተሰጠው የግብጽ መግለጫ በወታደራዊ ይዛቸው የታጀበ ነው። የግብጽ የውጭ ጉዳይ ሚኒስተር ባደር አብዲላቲ መግለጫን ዋቢ አድርጎ አህራም ኦንላይን እንደዘገበው የውጭ ጉዳይ ሚኒስተሩ ከሱዳን ጋር በተያያዘ ግብጽ ላይ የሚቃጣን ማናቸውንም ጥቃት የሀገሪቱ መንግስት አይታገስም ሲሉ ዝተዋል። ግብጽ ስጋቷ ከወትሮ የተለየ ሆነው ወደ ወታደራዊ ዛቻ በመሸጋገር ላይ ያለችው የምትደግፈው የጀነራል አብዱልፈታህ አልቡርሃን ጦር በጀነራል መሀመድ ሀምዳን ዳጋሎን ጦር ወታደራዊ ብልጫ ከተያዘበት በኋላ ነው። ጀነራል ዳጋሎ ለአልቡርሃን ድጋፋቸውን የሚሰጡትን የጎረቤት ሀገራት ከመበቀል ወደኋላ ልልም በድሮን እመታለው የሚል ዛቻ ካሰሙ በኋላ የግብጽ ስጋት በተከታታይ ምላሾቿ በመታየት ላይ ነው።